አአት፣ አየሁት። የወሳለው የወሳላየውነት ምንድነው? አመለ ምንድን ነው ያየሽው? ምንሆነች ነው አየሁት? እኮ በቃ ተመለከትኩት። ማንን? ምኑን? እንደው ልክፍቲኑን። እንዴ እናቴ! አንተ ማነው የተረከፈው? ምንድን ያየሽውት? እንዴ አየሁት እኮ። በአይኔ በብረቱ ነው ያየሁት። ማንን ነው ያየሽው? ቆይ፣ የተመለከትሽው ማንን ነው? ናቴ ነው እኮ። ናቲ ፊት ለፊት ቁሞ እንደዚህ እንደዚህ እንደዚህ እንደዚህ እንደዚህ አለኝ። ምን አመላ ያምሻል? የምናቲ ነው የምታወሪው? ማነው ናቲ? ጋሼ ያ የሞተው እነዚህ ሰዎች ጤነኛ አይደሉም። እንዴ አየሹት? አላምን ብሎኝ ነው። የት አለ? የት አለ? እሺ ቆይ ካያችሁት የት አለ? ውድ ለጌታቸው፣ ናቲን እኮ አየሁት። ቁሞ እኮ እኔን ሲያይ ፈገግ ካለ እንደውም አፉ እቲ ምናምን አክስቴ ምናምን ያለ መሰለኝ። እሺ፣ አናገረሽ ምን አለሽ? ተነጋገራችሁ? አናገርሽ ወይ ተነጋገራችሁ? አናገረኝ። እንዴ እኔ እንጃ። ብቻ የሆነ ነገር ታዩ። በቃ ችግር የለም። መጣው? ቆይ ትይ በአካል ነው እንደ መንፈስ ነው? የሙት መንፈስ መጥፎ ነው አደል? እዚህ ድረስ እንዲህ ጋሽን እንዳልጠይቃቸው የሉም። ቆይ ይሄ መንፈስ ከእናንተ ምንድን ነው የሚፈልገው? ምን አልክኝ? አልሞተ ይሆን አክስቴ ረሳሽኝ እያለ ይሆን እህትዬ? እዚህ መጥቶ እህቶቼን ፈለገ ያለው ልጅ እሱን አልሞታ ያላችሁት ልጅ? እንዲያ ምን ልጅ ነው እሱ? ጎረምሳ ነው እንጂ ጎረምሳም ልጅም የለም። ዝም ብለሽ ነው ትልምት አየውኝ እኮ ምንም የለም ምንም የለም። አመለ ዝም ብለሽ ነው። ዝም አልልም፣ ያየሁት እናገራለሁ። እኔ እኮ ነኝ ያየሁት እንደዚህ እንደዚህ እንደዚህ እንደዚህ ምናምን እያለ ማን ዝም ብላ አለው አለው። ኑሪ ነው ዳር ምን አውቃለሁ። በእናትህ በአስብ ብንቆራጠጥ በቃ ወፍ ምንም ነገር ላገኝ አልቻልኩ። ፎንቃ ገብቶልሽ ነው አንዴ። ክትትልሽ ነው ያጧጧፍሽው። ቆይ ይጣራላችሁም እንዴ? እሺ። ቆይ ምን አዲስ ነገር አለ? ቆይ የት ተገኘች? ይኸውልህ፣ ወሳኝ የሆነ ስፓት ላይ ከቸከሰው ሀገር አልሾፋት መሰልህ። ወይኔ ጉዴ! እና የደም ዝውርሽም ቀጣል ልብሽም ቀጣላ አበኋላ ለን። በእናትህ ዝም ብለህ አታጋግል እንዴ። ቆይ ምን ሽ ነው? ቆይ አልገባኝም ግን ይሁን። የሆነ ጊዜ ላይ በስልክ ባለ ምናምን ምናምን ስትል ሰምቻታለሁ። ባለ እንዳላትም አጣርተሃል ማለት ነው። ለአንተም የሚጠቅምህን ነገር አጣርተሃል። እባክህ በስልክ ስታወራ ሰምቼ ነው። እሺ፣ ቆይ ሌላስ ምን ስታወራ ሰምታታል? ሌላ ምን ልሰማ እችላለሁ? ሰፈሯ፣ አድራሿ እና ደግሞ ከማን ጋር ትገናኛለች ምናምን የሚለውን ነገር ነው እንዴ፣ እኔ እኮ ቤት ገዢ መሰል በእግሯ ስትንከራተት እኮ ነው ያገኘኋት። ያቺ የመሰልሽ በቃ፣ ለካ እግረኛ ናት። ቀላል እግረኛ ናት። እንዴት እንደሚያምርባት ነው የምልህ እግረኛነቷ። እና ቆይ እዚህ አካባቢ ምን ልሰራ መጣች? እኔ እንጃ። እችማ መጸዳጃ ፈልጋ ገብታ አልወጣችም። ጀርቧ መጣራት አለበት። የት አግኝቼ ላንጥራት? ማለቴ የት አግኝቼ ላጣራት? ቆይ የመጨረሻ ጊዜ ይህን ያገኛት ምንድን ነው? እንዳአሁል እዚያ ተተክላ የምትቀር መሰለ እን ግድ የለም ይውል፣ አሻራውንም ሆነ ማዕዟን ተከትለን እናገኛታል። ሲይነሽ ወይ ኢንሰንሽ ማን ልበልሽ? እንዴት እንደማገኝ ታሳያል። ደስ ይለኛል፣ አፋላጊ አግኝቼ ነው። ጠብቀኝ እንጂ አንተ። ጣረሞት ደግሞ መጣ። ስማ እስከ መቼ ነው ግን እንደዚህ ተላላኪ ሆነ የምቀጥለው? እኔ ለተላላኩት፣ አንተ ምን ቤት ነህ? እኔ እንደው ኮዚ ዝም ብለህ ፍየል ጠባቂ ሆነ እንዳቀርብዬ መሽጥሩ ጥሩ እረኛ ሆንኩና፣ ይኸው ፍየሎቼን ለእንዳንተ አይነቱ ተኩላ አስበልቼው አረፍኩት። ፍየሎችን የበላብን ተኩላ ሂድና እዛው ፈልግ። ከአንተ ዚቄ አበባ እንዳየንብ በልጆቹ ዙሪያ ሲያንዣብ በቤት የታየ ተኩላ አለ። ይልቅ ሳይረፍድብ ፍየሎችን የበላብን ተኩላ አብፈልግ አይሻልም? ለጊዜው ጅዋ ጠገቤ ስላለ ሊበላኝ የከፈተውን አፉን እንዳይከፍት እጠረቀምበታለሁ። አውቃችሁ ደብቃችኋቸው ወይም ደግሞ ወደ መጡበት መልሳችኋቸው ሊሆን ይችላል እኮ። አውቃችሁ ጠፉ ብትሉት ምን ያለ ቀፎ ነው? በእናታችሁ ምን ለማግኘት ብለ ድርጅታችን ኤፍዋይ የጀመረው ስራ ላይ እንቅፋት ለመሆን ነዋ። እነሱስ እዚህ ውስጥ ምን ዶላቸው ብለ ነው ሰማኛለ። ወደርክም ጠላም፣ ድርጅታችን ኤፍዋይ ከጀመረው ስራ ማንም አያስቆሙ። የሰው ንብረት መሬት በግፍ እየነጠቁ ፉከራ አያደርስም። እሱን እንግዲህ አብረን እናያለን። አሁን እስቲ ቶኝ ማንተው እህቶቼ ልፈልግበት። ስማ አብረን እንፈልጋቸው የጠፋብህን በግ ከሰረቀ ሰው ጋር አትፈልገው፣ ምክንያቱም አታገኘውም። ባኪ አባባል ነው። ይልቅና አብረን እንፈልጋቸው። ቶኝ እስኪ ወንድሜ፣ ለማናቸውም በልቻው። ወይ ሳታገኟቸው ወይ ያሉበትን ሳታውቁማ እንደዚህ በሰላም አልተረጋጋችሁም። ማን ከእጄ ፈልቅቆ እንደወሰዳቸውም አደርስበታለሁ። ይኸውልህ እንግዲህ ይህን ሰፈር ነው ጠቅላላ አድርገን ካልገዛ ነው ስትል ነበሩ። እነማን ናቸው? እቴጌይቱ ናቸው። አምርም እንደዚህ አዲስን አፍርስን ገንብተን እኛንስ ቆይ ሽየት ሊያደርሱን አሰቡ። ያንተ ቴ እሱንማ እውቀቴን ተጠቅሞ ይደርስበታል አላልክም? አብረን እንጠይቃታል እና ቆይ እዚህ ሰፈር ስታገኛት የመጀመሪያ ነስ፣ በተደጋጋሚ ጊዜ ያገኛት አንድ ሁለት? ና አባቴ። እሺ፣ ቆይ ከዛ በኋላ የት ሄደች? አረ በናትህ፣ እኔ ሆነኝ እንጂ ወፍ አጠመድኩ ወፍ አገኘው ብዬ ወደ ጎጆ ይሄድኩት። ከዛ ቀንም በፊት ቤት ይዛት ገብታል አይደል? አሮፍ አንድ ጊዜ ብቻ ነው። እሱንም እኮ ይኸውልህ፣ ድንገት ወራዊ ግዴቷ መንገድ ላይ ያለች መጣበት በቃ ሁለት አባበራት ብዬ ነው የሰርኮት ያው እንደ ወንድ እንደ ወንድም ግዴታ የለወጣ ብዬ ነው ሌላ አይደለም። እሱ ማስኳ ነው ባክ። እቺ መንገድ ላይሆን ድንገት መውደች ሊቀይር የምትልጅ ናት እኮ ይኸውልህ፣ በግርግር ይኸውልህ፣ እንዲበሻሉ ቤታችንን ለማየት እኮ ፈልጋ። እዚህ ላይ ነው እኮ ዋና ነገሩ ያለው። እኮ የቱ ላይ ቤታችንን ለማየት መፈለጓ ነው። አሁን መቼም ያችን የምትሰለች ቆንጆ ልጆች ከቤታችን ፍቅር ይዟት አለማ። መቼም እኔን ወዳኝ ፎንቅቃብኝ፣ ቀቢኝ ምናምን አትልም አይደል? እሱ ይወለ ላይሆን የሚችልበት መንገድ አልታየኝም። እሺ ስልክ እደውልላት ስልኩ አይሰራም እና ቆይ ስልክ እቀይራለች ማለት ነው? ለምን ብላ ማለት ቆይ እኔን ላለማግኘት ብላ ነው ስልክ የምትቀይረው? ይሆነማ እንዳትደርስበት የፈለገችው ነገር አለ ማለት ነው። ምን ምን ልትፈልግ ትችላለች? እሱ እንደርስበታለሁ አለሽ ያሳያሉ። መቼ ነው የምትደርስበት? መቼ ምችምታ ዛሬ እንደለ ነው በእናት በለኝ። ይኸው እንዴ ይሄ ምንድን ነው? ለመንከኝ እኮ ምን ብዬ እንዴ በእናት በለኝ አላልኩም እንዴ? አረ እባክህ ነው ይሄ ማለት ነበረ። የተወሰነ ጊዜ ዝር ሳይል ቆይቶ አሁን ደግሞ መጥቷል። እኔ የምልህ ልጆቹን ከወሰደ ምን ሊሰራ መጣ? ማን ነው የመጣው? ጌታቸው መቼ መጣ? ያ ሰለሞን ኤፍይን ምናምን የሚለው ይሄ፣ ንብረቶቹ በሙሉ የኔ ናቸው ብሎ ሜዳ ላይ ሊያስቀረን የነበረው። አየ ጌታቸው፣ እንደገና ደግሞ በተራቸው ጠርቀም ያለ ገንዘብ አምጥተው እንደ ለመዱት ጸጥ ሊያደረጉ ነ ሀፍት ንብረታችን ሊወስዱ ነ አንዴ ከአንተ አንዴ ከነሱ፣ እንዲው ዘመናቸውን ሲቀባበሉ ሊኖሩ ነው እንዴ? እሺ፣ እና ምን አለ? ምን አገኘህበት? እሱማ ጠያቂውን አረፈው። ከተማ ሰዳችኋል እናንተ ናቸው የደበቃችኋል አለም ልጆቼን የምደብቀው እኔ ምን ፈልጎ ነው አለ እሱማ ስራችን ላይ እንቅፋት ለመፍጠር ነው እኛን ለማደናቀፍ ነው ነው የሚለው መልካሙ ምንድን ነው የምትባባሉት አለሁ እኮ አበሬያችሁ እያየኋችሁ እኮ ነው የዛ ተኩላ ጉዳይ እያወራን ነው ተኩላ ተኩላ ወጣቱ ምንድን ነው ካስዬ ናት ጌታቸው የለም ቤቱ ንብረቱ የኔ ነው ብሎ ወረቀት ያመጣው ተኩላ ነው እንጂ አንተ ተኩላ ከኛ አካባቢ ምን ያረጋል ደግሞ ተኩላ ቢኖር ፍየል ይበላል እንጂ የኔን ልጆች ምን ብሎ ነው የሚበላቸው? አይ አመለ፣ እንደው ታደለሽ እኮ። እርግጥ ነው ጋሼ፣ እንደው እንዳክስት የታደለ ማን አለ? መልካሙ፣ የኔ ልጆች ፍየል ይመስላሉ? እነሱን የበላ የታደለ የምትለው እሰይ? ኧረ፣ አልወጣኝም ሰሙልኝ፣ ጋሼ ጋሼ። ጌታቸውስ ቢሆን ካስዬና ጌታቸው ፍየል ይመስላሉ እንዴ? አመለ፣ ኧረ ተው፣ ጌታቸው ተው፣ ስለ መድኃኔዓለም ደህና ትቶ ነበርኩ እኔ እኮ። ይሰማኛል እንዴ ደስ ስለሚሉ ነው እንዴ ምጮህብኝ? እየመረጠ አየህልኛል። እየመረጠማ ይሰማሻል። እየመረጠ እኮ ነው የሚሰማሽ አንቺ። አዎ አንተ። እኔ ምንድ ነው መርጬ የበላሁት? እኔ ከእናንተ ተነጥየት መርጬ የበላው ረ መርጠ ይበላሉ አላለምትኝ ታውት ግድ የለም። ከበላውም እኔ መርጬ የበላሁትን ይስጣችሁ። አሜን። አሁን ጥሩ ብለሻል። መልካም ሰዎቹ ደሞ ናንች፣ መርጦ እኔ መርጬ በልቼ። ጌታቸው እነዚህ ልጆች ከጠፉ እንኳን መርጦ መብላት፣ እንዲው እህል የሚባል ነገር በልቻለሁ። እንቅልፍ አጥቻለሁ። አብሬ የመንደር ለመንደር የምንከራተተው ጥሩ ጥሩ። ጌታቸው ምንም ምለው ነገር የለም። ወይ መርጣ መርጦ መርጠሽ በላሽ ይበላል። ምን እህል ኑሮ ነው አንተ? መርጬ የምበላ ማውደቂያ ያጣው ሰው